በስማቦ ወልዶ መንፈስ ቅዱስ አህዱ አምላካ መስራሁ ለመስከረም በዛቲ ለት አይረፍ አብ አትናቴዎስ ወስ ሊቀ ጳጳሳት ዘስክንድሪያ በምልቆም ውለ ሊቃነ ጳጳሳት እስራ ወሰመንቱ አንድ አምላክ በሚሆን በአብ በወል ወመንፈስ ቅዱስ ስመስከረም ሀያ በዝች ቀን ለሊቃነ ጳጳሳት ሀያ ስምንተኛ የሆነ የእስክንድሪያ ሊቀ ጳጳሳት አባት ናቴዎስ አረፍ። ይህም አባት አስቀድሞ የእስክንድሪያ አገር ቤተ ክርስቲያን መጋቢ ነበር። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ጴጥሮስ ባረፈ ጊዜ ይህን አባት ሊቀ ጳጳስ ና ይሾሙት ዘንድ ሁሉም የቢስ ቆጶሳት መነኮሳቱና ሊቃውንቱ ህዝቡም በአንድ ምክር ተስማሙ። በእግዚአብሔር ምግ በምጽናት ያደረገው መልካም ተጋድሎውና ቅድስናው ስለ እርሱ ስለተነገረ መንፈስ ቅዱስም እንዳደረበት ስለተረዱ ያለ ፈቃዱም ወስደው ሊቀጵጵስና ሾሙት። ከዚህም በኋላ ክብር ይግባውና የክርስቶስን መንጋዎች በምክሩ በትምህርቱ፣ በጸሎቱ ከዲያብሎስ ተንኮላዎች በመልካም አጠባበቅ ጠበቃቸው። ሊህም ሃይማኖትን የሚለውጡ መናፍቃን ናቸው። በሊቀጵጵስናውም ሰባት ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ። በዚች ቀን ድንግል መሊዳማ በሰማይትነት አረፈች። ደግሞ የደናግል አቴና የፊና የፊላ የመኖኮስ አብርሃም የታዴዎስ የአቢናፍኒዎስ የጻድቁ አርማኒዎስ የኢየሩሳሌም የኤጲስቆጶሳት አለቃ ሰማይት የሆነ የስምኦን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለአትናሲዮት ለእስክንድሪያስ ህዩማ ወማይቶት ብሩ ዘይነብ ብርዲ በተቋማ አዲ ለ ፊላ ወለመሊዳማ አይዳ ወዝንቱ ወእማንቱ ኩነኒ ግርማ በማይተ በሕይወት መስቀል ፍጽም የይህትማ ሰላም ለስም ወን እንቆስላሴ ሩይ ዛጽረይ ወምስብተ በእሳት ወማይ በማይሰ ዘይቤ አሚሃ ኩነተ ልደቱ ስናይ ወእሳት ካይበ ይዜየ ተብፃሜ ተስሙ ሰናይ እንዛ አልባ ሲሁ እያውኢ ነበልባል ውኡይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም አንድ በዝች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። በዚችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። በዚችም ቀን ከሰባ ሁለቱ አርድእት የአንዱ ሐዋርያ የጢባርዮስ የዕረፍቱ መታሰቢያ ነው። በረከቱን ከእኛ ጋራ ትኑር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሳቢ ስብሰባ በኒቀያ ከተማ ተደረገ። መላውን ዜናቸውን ዳር ዘጠኝ ቀን ጽፈናል። በረከታቸውን ከእኛ ጋራ ትኑር ለዘላለሙ። ዛቅረብ ኩማይሌታ ዘኪሬ